ዜድ ለምንድን ነው የማሰሪው ወርቅ ቤት እትሉኛላችሁ? ብዙ ጊዜ አሰላሙ አሌይኩም እንዴት ናችሁ ውድ ቤተሰቦቼ? የሁላችሁንም ሁላችሁንም ሰላም ብያለሁ። ያላችሁበት ሰላማችሁ ዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። እንደወጡ ተመቅረት አላህ የጠብቃችሁ ሀባይ። ዛሬ 14 ግራም እና እንዲሁም ሀያ ሁለት ግራም የአንገት ወርቅ ነው ይዤላችሁ የመጣሁት በድጋሚ ተመልሻለሁ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰው እንድደርስ አድርጉ። ዛሬ 14 ግራሙ ምን ያክል ነው ዋጋው፣ 22 ቱስ ምን ያክል ነው የሚለውን እነግራችኋለሁ ማለት ነው። እዚህ ጋር ያው እንደማሳያችሁ ይቺ ሀብሏ ናት ማለት ነው፣ ሰባት ግራም አሁን ማጫወቻውን እጨምርበታለሁኝ። በልብ ቅርጽም ሆነ እንዲሁም ደግሞ ሀብሎች የተለያዩ ሀብል የጆሮ ወርቅ ማንኛውንም በቃሪያ ቅርጽ አለላችሁ። ይሄ እኔ የምሰራበት ወርቅ ቤት ነው ማለት ነው የማሳያችሁ። እነዚህ ሀብሎች አሉ። ከፈለጋችሁ መእታችሁ መግዛት ትችላላችሁ። አድራሻውን አስቀምጥላችኋለሁ፣ እየመጣችሁ ግዙ። እነዚህ ሀብሎች ማሻአላህ በጣም ነው የሚያማምሩት የድሮ ሮ ሀብሎች ከድሮ ጀምሮ ያሉ ሀብሎች አንገት ላይ ራሱ በጣም የሚያምሩ ናቸው። አቦ ሜትር አሁን ከጊዜ ወዲህ የመጣ ነው ማለት ነው። ሀባይብ እዋቸው እስኪ የምር በጣም ነው የሚያማምሩ። ካረንታቸው ሀያ አንድ ካረንት ባህሪ ነው። ኑ ቶሎ መርጣችሁ ደስ ያላችሁን ገዝታችሁ ትሄዳላችሁ ማለት ነው ውዶቼ። ወርቅ ላኪልን ለምትሉኝ፣ ጊዥልን ለምትሉኝ እኔ አልችልም። ሀባይብ ማለት አልችልም ካሁን በፊት ደጋግሜ ምክንያቴን ነግሬያችኋለሁ፣ በየቪዲዮ ላይ እና መላክ አልችልም። ወርቅ እንደ ልብስ እንደ ጫማ አይደለም፣ አማና ይጠይቃል። እኔ መላክ አልችልም ብዬ ነግሪያችኋለሁ ማለት ነው። ስለዚህ እናንተ ቦታው ድረስ መታችሁ መግዛት ትችላላችሁ ማለት ነው። እና ሀቫይብ የ14 ግራም ዋጋ 7200 ሪያል ነው ማለት ነው። 14 ግራም ነጥብ ሰባቱ ማለት ነው። አሁን ደግሞ ሀያ ሁለቱን ግራም አሳያችኋለሁ ማለት ነው ቪዲዮውን ላይክ ማድረጋችሁን እንዳትረሱ ለምታበረታቱኝ እጅግ አድርጌ አመሰግናለሁ እነዚህ ሁሉ ወርቆች ማለት ነው ብዙ አማራጭ እንግዲህ ወርቅ ሲገዛ እናንተ የምትፈልጉት ቀጥታ ተጣግሞ አታገኙትም እናንተ በምርጫችሁ ነው የምታጣግሙት ማጫወቻውን መርጣችሁ ገመዱን ማለትም ሀብሉን ማለት ነው መርጣችሁ ከዛ ስታጣግሙት ዋው መሻላ ቆንጆ ነው የሚሆነው እንዲሁም ደግሞ ረሽረሽም ከሆነ ረሽረሽ ተሰቅሎ ታገኛላችሁ፣ የተጣገመ ማለት ነው። እዚህ ጋር አሁን ሰውየው እያሳየኝ ነው ማለት ነው እንዴት እንደሚሄድ። ይሄ በእንትን ነው፣ 22ቱ ካራት 22ቱ ግራም በአቡ ሜትር ነው ማለት ነው። ይሄ ያኛው ደግሞ ቅድም ያሳየኋችሁ 14ቱ ግራም በዛ በድሮው ሀብል ነው። ሀብሏ መሻላ በጣም ነው የምታምረው ያችኛዋ። ይህም ቆንጆ ነው እንደምትመለከቱት፣ እና ሀያ ሁለት ግራም ነጥብ አለው ቆይታዎታላችሁ። አሁን ማለት ነው ነጥብ 7 ገብታ ሀያ ሁለት ግራም ነጥብ ሰባት ነው። ይሄም ማለት ነው ያኛው አስራ አራት ግራም ነጥብ ሰባት ነው። የዚህ ዋጋ ያለ ደሪባ 11200 ሪያል ነው ማለት ነው ውዶችዬ። እንግዲህ በፊት በድሮ ሰዓት አሁን ይሄንን በ4000 በ3000 የገዙ ልጆች አሉ። እሰቡት አሁን ምን ያክል እንደሆነ? የወርቅ መጨመር ማለት ነው ስለዚህ ይሄንን ይመስላል ነው ሶሎ ግዙ እናንተም እኔም ሁላችንም እንጠቀማለን ማለት ነው ከሌላ ቦታ ሄዳችሁ ከምትገዙ እኛ ጋ መጥታችሁ ብትገዙ አንደኛ እኔን ትጠቅሙኛላችሁ ሁለተኛ እናንተም ትጠቀማላችሁ ማለት ነው በደንብ አገላብጣችሁ ወርቁን ኦንላይን ከምትገዙ ማለት አንዳንድ ልጆች አሁን ኦንላይን በቃ የወርቁን ጥራት ምኑን ምኑን ሳያውቁ ተላይ ብቻ መልኩ አይተው ኦንላይን የሚጠልቡ ልጆች አሉ። እዚህ ጋር ተጠንቀቁ። ሁልጊዜ የሚምላችው ነገር ወርቅ ቅብ እንዳለ መርሳት የለባችሁም። ብዙ ጊዜ ተናግሬ ያለው መደጋገም እንዳይሆንብኝ ወርቅ ቅብ አለ እና ኦንላይን ባትገዙ ብዬ እመክራችኋለሁ። ፍላጎታችሁ ነው፣ መብታችሁ ነው። የእናንተ መብት አልገፋም። የቻልኩትን እመክራለሁኝ። ለያዘ ሰው እንግዲህ ቦታው ድረስ ወርቅ ቤት ሄዶ ከገዛ እንዲሰው ያ ነገር የገዛው ወርቅ አይደለም እንኳ ቢባል ወርቅ ቤቱ በሕግ ይጠየቃል። ይሄን ማወቅ አለባችሁ። በሕግ ይጠየቃል። የገዛችሁት ወርቅ ወርቅ አይደለም እንኳ ቢባል እናንተን አጭበርብረው እንኳ ቢሸጡ ሕግ ያስጠይቃቸዋል፣ በሕግ ያስጠይቃቸዋል፣ ያስቀጣቸዋል። ወንጀል ነው። ይሄን ማወቅ አለባችሁ። ኦንላይን ገዝተሽ ማንን ልከሽ ነው? በኦንላይን ገዝተሽ ማንንም መክሰስ አትችይ። የሚያውቅ የሳራሽን ታቅፈሽ ቁጭ ከማለት ውጭ ማለት ነው ስለዚህ የምላችሁ ነገር ይሄን ነው። ኦንላይን አትግዙ። ጊዜያችሁን አጣባችሁ ሄዳችሁ ግዙ። አረቦች ጋር መግዛት ይሻላል። ያው እነሱ ያሯሩጣሉ። ኦንላይን ከምትገዙ አረቦች ጋር እያጣደፋችሁ እንደሆነ ሄዳችሁ ብትገዙ ይሻላል እንጂ የወርቁን ጥራት አታቁትም። ኦንላይን የምትገዙት ከላይ ካለ የማብለጭለጩ ነው እንጂ ማለት ነው ጥራቱ ምን ይሁን ምን 18 ይሁን 24 21 አታቁትም?